የሚለው ሀሳብ ምን ማለት ነው? እርግጥ ነው በመጽሐፍ ቅዱሳችን ላይ አለ። መካከለኛ የሚለው ሀሳብ ግን ምን ማለት ነው? እንዲህ አይነቱ ቃል ለክርስቶስ ይቀጸላል። በመጀመሪያ ቃሉስ እንደው ምን አይነት ትርጉም ነው ያለው? አሁን በጣም ብዙ ወንድሞቻችን እንደሚሰጡት ከምርጃ ጋር ተያይዞ፣ ከልመና ጋር ተያይዞ የሚቀርብ ኮንሰርት ነው ያለው። በፍጹም ኮንሰርቱ ሀሳቡ እንደዘለ ክርስቲያኖች ኦፍኮርስ ክርስቶስ የአዲስ ኪዳን ሊቀ ካህናችን ነው። ክርስቶስ አስታራቂያችን ነው። በነገራችን ላይ ቤተ ክርስቲያናችን ክርስቶስ ኢየሱስ የአዲስ ኪዳን ሊቀ ካህናት እንደሆነ በደንብ አድርጋ ታሰብራለች። አስታራቂያችንም ጭምር እንደሆነ ከማን ጋር ያስታረቀን? ከባሕሪ አባቱ ከአብ ከራሱ ጋር ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ክርስቶስ የሰው ልጅ ለዘላለም አስታርቆታል፣ አንድ ጊዜ በመስቀሉ ላይ ባፈሰሰው ደም በዛ በከፈለው ቤዛነት ለዘላለም የሰው ልጅ ከራሱ ጋር ከባሕሪ አባቱ ከአብ ከባሕሪ ወቱ ከመንፈስ ቅዱስ ጋር አሳርቆታል። መካከለኛ ስንል ምን ማለት ነው ስንል መካከለኛ ስንል ክርስቲያኖች ፍጹም ሰው ፍጹም አምላክ መሆኑን የምናጠይቅበት እሳቤ ነው። ለዛም ነው ሐዋርያው ሲናገር በእግዚአብሔርና በሰው ልጅ መካከል አንድ መካከለኛ አለ እርሱም ደግሞ ክርስቶስ ኢየሱስ ነው ብሎ ያስቀመጠው። ለዛ ነው ምን ማለት ነው ስንል ከሶስቱ ቅዱስ አንዱ ቅዱስ ወልድ እርሱ ፍጹም አምላክም ነው፣ ፍጹም ሰው ነው። ለምሳሌ እናንሳ። ለምሳሌ እግዚአብሔር አብ እርሱ አምላክ ብቻ ነው። ለምሳሌ እግዚአብሔር መንፈስ ቅዱስ እርሱ አምላክ ብቻ ነው። እኛ ሰዎች ሰዎች ብቻ ነን። በእኛና በእግዚአብሔር መካከል ያለው መካከለኛ እርሱ ክርስቶስ ኢየሱስ የአዲስ ኪዳኑ ሊቀ ካህናት ፍጹም አምላክ ነው፣ ፍጹም ሰው ነው። ልክ ቅዱስ ቄርሎስ እንደሚለው ማለት ነው ብረትን ወስዳችሁ ከእሳት ክተቱት ያ ብረት እሳትም ብረትም ነው፣ ብሎ ይሄ ፍጹም አምላክ ፍጹም ሰው የሚለውን እሳቤ እንደተረጎመው ሁሉ ኦፍኮርስ ክርስቶስ ፍጹም አምላክ ፍጹም ሰው መሆኑን ስናጠይቅ መካከለኛ ነው ብላ ቅዱስ ቤተክርስቲያናችን ታሰምራለች። ነገር ግን ክርስቶስ ልክ ቤተክርስቲያናችን እንደምታሰምረው ቅዱሳን ምልጃን እንደሚያቀርቡት ምልጃን ያቀርባል ግን የሚል ኮንሰፕት አይደለም ያለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ የክህነትን ስራ የክህነትን አገልግሎት ሰርቷል ማለት ነው፣ የምልጃን ስራ። እሱንም አንድ ጊዜ ይህስናገር መካከለኛ ነው ብላል። ምን ለማለት ነው? ፓስተር ቆይ ያደምጥ ችግር አንድ ሰዓት ሙሉ አዳመጫለሁ። ምንድን ነው ታዲያ? መካከለኛ ነው ካልክ መካከለኛነቱ ጥቅሙ ምንድን ነው? ነው መልካም ጥቅሙ ምኑ ጋር እንደሆነ ላሳይ። ለምሳሌ ፓሰር፣ በቃ አሁን ማይክን ሚት እንዳታረግ። ለምሳሌ ያክል ምሳሌ ልስጥ፣ ልዩነቱ ምን ማለት እንደሆነ፣ ሳቢው ምን ማለት እንደሆነ በደንብ አድርጌ ላሳይ። ለምሳሌ ፓሰር አንተ በአብ በወር በመንፈስ ቅዱስ አምናለ ፓሰር ይ እርግጠኛነት አምናለህ? ፓስተር እሺ። ኢየሱስ ክርስቶስ ለአንተ ምንድን ነው? አሁን እነዚህ የማቀርባቸው ጥያቄዎች ታዩ፣ ሁላችሁም ቆይ ማቀርባቸው ጥያቄዎች ክርስቲያኖች፣ ፓስተር ሶፊ እየፈተሸ ምናምን አይደለም። እሺ፣ የፓስተር ይህን መረዳት እንመለከትና ከዛ በኋላ የፈለገ ሃሳብ ምን ያክል መጽሐፍ ቅዱስ ነው።